የዛሬ ርዕሲ ሀይሚና ብሩኬ ናቸው። እንግዲህ የዛሬ ርዕሲ በጣም ያሳዝናልን፣ በጣም ይገርማልም ማለት ነው። ሀይሚና ብሩኬ ዱባይ እንደሄዱ ሁላችንም ጠቁቀን እናውቃለን። ሀይሚ ዱባይ ከሄደች በኋላ ያላሰበችው ነገር ገጠማት ማለት ነው። ታቃላችሁ እኛ ሴቶች ብዙ ፈተና ይደርስብናል፣ ብዙ ነገር ይደርስብናል። ያው ታቃላችሁ እንግዲህ ብሩኬ ለሀይሚ ቀለበት እንዳላሰረላት ሁላችንንም ጠንቅቀን እናውቃለን ማለት ነው። ሀይሚ ቀለበት ሳያስርላት አብረን እንደር ሲላት ሀይሚ በጣም ነው የተረበሸች፣ በጣም ነው እየተሰማት ማለት ነው። በዚህ አጋጣሚ ሀይሚ በጣም ነው ማደንቃት፣ እውነቴ ነው የምላችሁ እንኳን ለሷ ለእኛም ሴቶች አደንቀናለች ማለት ነው። እና በጣም ጎበዝነት፣ አልተሸወደችም ማለት ነው። የፈለገ ጓደኛዋ የፈለገ ፍቅረኛዋ የፈለገ ብትወድ ወይም ቢወዳት አልተሸወደችም ማለት ነው። እንግዲህ ከሷ ብዙ ነገር እንማራለን። ከዚህ በፊትም ያው እኔ ሁሌም እናገራለሁ፣ በሀይሚ ብዙ ነገር እንማራለን። ብዙ ነገር ትምህርት የሚሆን ነገር እንወስዳለን ማለት ነው። ስለዚህ ሀይሚ እህታችን እውነት በጣም ነው ማደንቃት በጣም ነው መደግፋት ማለት ነው። ልካ ሳያስርላት አንተ ጋር አልተኛም ወይም ደግሞ አልጋ ላይ አልውጣም በማለቷ በጣም በጣም ነው ማደንቃት። እዚህ ጋር እየተከራከረው ነው በጣም እየተከራከረው ነው። ሀይሚ አልተኛም አልወጣም እያለች በጣም እንትን ብላለች፣ ተቆጥታለች ማለት ነው። ጎበዝ ናት፣ ደግ አረገች። በቃ ሴት ማለት እንደ እሷ ናት ማለት ነው። አልተሸወደችም ማለት ነው። ቀለበት ሳያስርላት አሁንም ቢሆን አንድ ላይ ማደር አንድ ላይ መተኛት የለባትም ማለት ነው ግን ቀለበት ይሰሩ፣ እውነት ቀለበት ይሰሩና አንድ ላይ ይኑሩ። ዝም ብሎ አራት ልጅ አለኝ ወይም ደግሞ ውደጅልኝ ሳይሆን ስርዓት ባለው መንገድ ቀለበት ይሰርላት፣ አንድ ላይ የሆኑ ይኑሩ ነው የምንለው እኛ የሀይሚና የብሩኬ ደጋፊዎች ማለት ነው። ግን ቀለበት ሳያስርላት ወይም ደግሞ ልካ ሳያስርላት ዝም ብለን እንደር ወይም ደግሞ አንድ ላይ እንሆን ማለት በጣም ከባድ ነው። አሁን ላይ እውነት ወንድ ልጅ ሳይሆን ፈተና የሚበዛበት ሴት ልጅ ናት፣ ፈተና የሚበዛባት ማለት ነው። እኛ ሴቶች ታውቃላችሁ፣ ብዙ ፈተና እንሸከማለን፣ ብዙ ነገር ይደርስብናል፣ እንዳለች ሀይሚ። ከዚህ በፊት ሀይሚ ብላለች፣ ወንድ ልጅ ያስወልዳል እንጂ አይወልድም ብላለች። በትክክል እና ከይሚ ጎበዝ ናት። እኔ በጣም ነው የምደግፋት። እውነቴ ነው የምላችሁ እናንተ ወይ ለውሸት ወይ ለቀልድ ልታረጉ ትችላላችሁ፣ ግን ከሀይሚ እኛ ብዙ ነገር እንማራለን። እውነት ነው የምላችሁ። ስለዚህ የተማረ ሰው መቼም አይሸወድም። ሀይሚ ጎበዝ ናት። አሁንም ቢሆን ሀይሚ እና ብሩኬ ቀለበት ይሰሩ፣ አንድ ላይ ይሁኑ፣ አንድ ላይ ይኑሩ ነው የምንለው። ማኖግን ቀለበት ወይም ደሞ ልካስ ያስሩ። ዝም ብሎ አልጋ ላይ መተኛት መጫወት ይሄ ጥሩ አይደለም፣ ነው የምላችሁ። ማለት ነው ስለዚህ ሀይሚን ሳላድንቃት አላልፍም ማለት ነው። በጣም ነው መደግፋት በጣም ነው ማደንቃት ማለት ነው። እውነት ነው እና አሁንም ቢሆን ብሩኬ ለሀይሚ ቀለበት እሰርላት፣ አንድ ላይ ሆኑ፣ ነው የምለው ማለት ነው። እንግዲህ ሀይሚ እህታችንን አቦ ይመቻት። እውነት በጣም ነው ማድንቃት። በጣም ጠንካራ ሴት ነች፣ ጀግና ናት ማለት ነው። እሷን ሳላልቅ አላልፍም ማለት ነው። አቡ ይመቻቸው ነው የምላቸው። ሰሞኑን ከኢትዮፕ መንደር ጠፍቼ ነበረ። ያው ከአሁን በኋላ አልጠፋም እመጣለሁ ነው የምላችሁ። ይሄ ገጠር ነው። ይህም ቦታ የምታቆድ ካላችሁ በኮሜንት አሳውቁኝ ማለት ነው። ያወቃችሁት ያላወቃችሁትን ደግሞ እለፎት ማለት ነው። ይሄ ገጠር ነው፣ አዲስ አበባ አይደለም ማለት ነው። ያው በጣም ደስ ይላል። አሁን እኔ የምቀርጸው ቦታ ሰው የለም፣ ትተውት ወጥተዋል ማለት ነው። እና ዛሬ እንኳን እስኪ ቪዲዮ ቀየርኩላችሁ ማለት ነው። መዳም ቤት ሆነን ስንሰራ በጣም ነው የምንቸገረው። እውነት ነው የምላችሁ ቪዲዮ ለመስራት ለመቅረጽ በጣም ነው የምንቸገረው ማለት ነው። ግን እንደዚህ ነጻነት ካላችሁ ወጣ ብላችሁ መቅረጽ ትችላላችሁ ማለት ነው። እና ሀይሚና ብሩኬ ይመቻቸው፣ ዱባይ ናቸው እንግዲህ ቀለበት ይሰርላት ሀይሚም ብሩኬ ለሀይሚ ዝም ብሎ ማሰቃየት የለበትም። ሴት ልጅ ፈተናዋ ብዙ ነው። ወንድ ልጅ ምንም ፈተና የለበትም። ስለዚህ ደግ አደረገች ሀይሚ። በጣም ነው ማደንቃት። ቀለበት ለ ሳያስርላት ሳያስርላት እምቢ ማለቷ እኔ በጣም ነው የምደግፋት ማለት ነው። ጎበዝ ናት። ፈተና ፈተና የሚደርስባት እሱ እሷ ናት እንጂ እሱን ምንም ፈተና ምንም ስቃይ የሚደርስበት ነገር የለም ማለት ነው። ለማንኛውም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።